እኔ አንድ ነገር ልላችሁ ፈልጋለሁ። እኔ እውነቴን ነው የምላችሁ። እኔ አንዳንድ ጊዜ ሰውን ወግኜ ሰውን ይሳደባለሁ አውቄ ሳይሆን ያ ሰው ስለሚወደው ሲጎዳ ማየት ስለማልፈልገው ነው እንጂ ወይም ደግሞ ጥላቻ ኖሮኝ አይደለም። መጥፎ ነገር ይናገራለሁ ብዬ አደለም የመጣሁት። አልናገርም። ምክንያቱም ዛሬ የብና ያብና እሉ ተጣልቷል ተለያይቷል ማለትም አንችልም ነገ ደግሞ ይታረቃሉ እኛ ግን አጉብጋቢው ይሄ ውሻ ይሄ ታንከሴስ ምናምን ብዬ ከተሳደብኩ ትታረቃለች ነገ ማን ነው መሬት የሚቀረው እኔ ማለት ነው እነሱ በሽማግሌ ይታረቃሉ እኔ የታችሁ እዚው ቅናተኛ ሆኜ ይቀራለሁ ማለት ነው ስለዚህ አሁን እኔ መጥፎው ነገር ለማውራት አይደለም ስላልተመቸኝ ነው ያልመጣሁት አሁን ከችል ብዬ እላችኋለሁ ማለት ነው ለዚህ ቤት አዲስ ከሆናችሁ ላይ ሼር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን የፈለጋችሁትን ነገር በኮመንት ስር አስቀምጡልኝ እኔ ደግሞ መልስላችኋለሁ ማለት ነው። እና ጋይስ አንድ ነገር ሊላችሁ ፈልጋለሁ። የምላችሁ ነገር ምን መሰለ ሄሉሻ እኔ አንተን አጥቼ ማኖር አልችልም፣ ካለ አንተ ህይወት ባዶ ነው በማለት ትላንትና ራሷን ለማጥፋት ሞክራለች ማለት ይቻላል። ምክንያቱም መኪና ስር ገብታ ነበረ። ጋይስ አንድ ነገር ንንገራችሁ የእውነቴ ነ እኔ ኤሉ ስለሚወዳት ስለ ኤሉ መጥፎ ነገር ለማውራት አደለም የመጣውት፣ ያ ታንከሲሲም ለመሳደብ አደለም የመጣውት ግን ደግሞ ያለኝን ሀሳቤን ላወራ ነው ማለት ነውና ሄሉ ለእናቷ አንድ ነች፣ አባቷ አልጋ ላይ ነው ያለ እናቷን ቢትወድ ኖሮ ትላንትና ይሄን ውሳኔ ትወስናለች ወይ? የምሎ ወደ ራሴ መጣው። ራስ ወዳት ሰዎች ራሳቸው ብቻ ለሰው መኖር የሚባል ነገር አለኩ። ሄሉ እኮ ለናቴ ሊኖር ማለት ይችል ነበር። የእውነቴን ነው የሚላቸው። እናቷ ኡንካን ሄሉ የሆነ ነገር የእውነት ሳይሆን ቀርታ ተከፍታ ራሱ ማየት እንደማትፈልግ ታቃላችሁ። የእውነት እኔ ማንም ሰው ሳይሆን እናቷ ነች። በጣም በጣም በጣም እያሳዘነችኝ ማለት ነው። የእውነት ለእናቷ ብታስብ ኖሮ ትላንትና ይህን ውሳኔ አትወሰንም ነበረ። ይታረቃሉ። ነገ ጠዋት የዳሊ መጣል ኖሮ ፕሮብለም ላ እውነቴን ነው ምላችሁ እንዴ ለሱ ብላ። እሱ አሁን ጥፋቷ ስላልሆነ ነው እንደዚህ የሚያሳብዳት። የሆነ ሰው አለፍላጎት ወደ እናንተ ቤት አንኳኩቶ ሲመጣ አለምንም ነገር ከገባ ብዙ ዋጋ እያስከፍለናል። ብዙ ዋጋ ማለት ነው። እሷም ደግሞ ይሄ ዋጋ እየከፈለች ነው። ይሄ ነገር ተቀይሮ ነጌ ደግሞ አንድ ላይ ሊሆኑ ይችላሉ። ኔቨር ኤቨር ተለያዩ ማለት አንችልም። ገባችሁ ጋይስ? እኔ ግን ጥያቄ የሆነብኝ ለሄሉ ለምንድን ነው እንደዚህ ምትሆኝ? ራስሽን ጠብቂ። አንቺ ነገ ያልጋ ቁራኛ ብትሆኝ ማንም ሰው አባከና ምልሽ የለሽም። እናትሽ ማየት አለብሽ። እናትሽ ለእናት ስቲ መኖር አለብሽ። ለአባት ስቲ የአባት ፍቅር ታውቂያለሽ። አባትሽን እንዴት እንደሚትጂ ስለሚታቂ ለአባት ስቲ መኖር አለብሽ። እውነት ነው የምልሽ እንዴ ለአባት ስቲ ለአባት ስቲ መኖር አለብሽ። እንዴ ምን ማለት ነው? ማለት እኔ አልገባኝም። ለምንድን ነው እንደዚህ አይነት ውሳኔ የምትወስኚ? እውነቴን ነው የምላችሁ። እንዴ በዚህ አጋጣሚ የህሉ ወዳጅ የሆናችሁ በቲክቶክ፣ በዩቱብ በኮሜንት የምታበረታቱት ጠንክር ብላችሁ ምከሯት። እያልፋል፣ ሁሉም ነገር እያልፋል። ከዚህ በፊት ብዙ ነገር አሳልፋለች አይደለም እንዴ